ሰላም ሰላም ሰላም፣ ለዚህ ቤት ይሁን፣ ሰላም ለሀገራችን፣ ሰላም ለብላችን ይሁን። ዛሬ ሽ የወጣሁት ማለት ነው በጣም በጣም በጣም ቀላል መንገድ ማለት ነው ከኩሳ ኩሳ ማለት ኩሳ ምን እንደሆነ ላሳያችሁ በፎቶ ይሄ ነው ማለት ነው ኩሳ ማለት እንደ ፎቶ ለ እንደምታዩት ማለት ነው ከዚህ ውስጥ ተጎርጉሮ የወጣ እንትን ነው ማለት። አሁን ምን ምን እየተጠቀምኩ ነኝ ካላችሁ ዘይት፣ የወይራ ዘይት ማለት ነው ቲማቲም፣ ቃሪያ፣ ነጭ ሽንኩርት እነዚህ እነዚህ ነገሮች እየተጠቀምኩ ነኝ ማለት ነው። ስለዚህ ይሄ ደግሞ ነጭ ሽንኩርት ነው እና እንደዚህ እንደዚህ ነገሮች እየተጠቀምኩ ነው ማለት ነው። ውድ ቤተሰቦቼ ይሄ እስከ መጨረሻው ተከታተሉት ማለት ነው የኩሳ እንትን ማለት ነው ማለት ከውስጡ ተጎርጉሮ የወጣ ማለት ነው። ስለዚህ ቤተሰቦች በእንደዚህ መልኩ በጣም ይጠፍጣል። እንቁላል ደግሞ እዚህ ጋር እንደፈለጋችሁ እናንተ እንትን ማድረግ ትችላላችሁ። የእንቁላል ብዛት ማለት ነው እናንተ እንደ ቤታችሁ መጠቀም ትችላላችሁ። ከዛን ባህራት ማስገባት ማለት ነው። የባህር ሀሎ ባህር አብያት እንደገና ደግሞ በቃ ቅመማ ቅመሞች ይሄ ጨው ማለት ነው። ቅመማ ቅመሞች ያስፈልጋል እንግዲህ አንድ ላይ ድብልቅልቅ እናደርገዋለን ማለት ነው፣ ውድ ቤተሰቦቼ። ወይ ማለቴ እንቁላሏ በደንብ እንትን መታ መታ እናደርገዋለን ማለት ነው። ከዛን አንድ ላይ እናደርሰዋለን ማለት ነው፣ ውድ ቤተሰቦቼ በጣም ይጣፍጣል። የምር ከዛ ብል እናደርጋለን ወደ ፎርም ክትት እናደርጋለን ማለት ነው። እስከ መጨረሻው ብቻው እናንተ የተከታተሉት ይሄ እንዴት እንደሚሰራ ማለት ነው ውድ ቤተሰቦቼ። እና አሁን እዚ ጋር ዱቄት እያስገባሁ ነው ማለት ነው። ዱቄት ማለት ነጭ ዱቄት ማለት ነው፣ ያ ማለት የፍኖ ዱቄት። ከዛን ደግሞ ቤኪንግ ፓውደር እናስገባለን ማለት ነው። ይሄ አክል በቂ ነው ማለት ነው ቤተሰብ ዛሬ ቆንጆ የሆነው ሚሳ እየሰራ ነው ማለት ነው። ቆንጆ የሆነው ሚሳ ላይ ጋትርሱት ጉንፋን ይዘኛል። ጉንፋን ይዘኛል። ድምጼ እንደዚህ ነው የተቀየረው። ወይ ትንሽ ንስንስናል አድርግቦ ማለት አለ ደሌ ውሃ ከሆነ ለምሳሌ አሁን እንትን ከሆነ ውሃ ከሆነ የሆኔ የሆኔ እንትን ባህሪ ያለው ለዛ ዱቄት እንትን እየረኮለን ማለት ነው። ዱቄት ጋር ደግሞ በጣም የበለጠ እንትን ይጠፍጣል ጣዕም አለው ማለት ነው። እና ውድ ቤተሰቦቼ አንድ ላይ ድብልብልቅ፣ ድብልብልቅ፣ ድብልብልቅ አድርገን እናደርሷለን። ከዛ ምን እንደሚያደርግ አብረን እናያለን። እንዳትሄዱ፣ እንዳትሄዱ፣ እንዳትሄዱ። ላይክ አትርሱ ደግሞ ኦ ኦ ላይክ አትርሱ። ቤቴ ክፍት ነው። የፈለጋችሁ መጻፍ ትችላላችሁ። አስተካክል የምትሉ ነገር ካለ ማስተካከል ይችላለ። ይኸው በእንደዚህ መልኩ እንግዲህ ያቸው ጽድት ጽድት ጽድት ያለው ምግብ ሰር ሰረን ማለት ነው። ከሰላሳ ደቂቃ በቃ እንደዚህ ማለቴ እንደ ቤታቸው ማለት ነው ሰላሳ ደቂቃ ወይ ምግባችን ወቷል ወጥቷል ወጥቷል ወጥቷል። በሁለት ሰንዬ ላይ ነው እንግዲህ እየተሰራ ቅድምም ብያለሁ፣ እንደ ቤታችሁ ነው ብያለሁ፣ እንደ ቤታችሁ ነው የምትሰሩት በጣም በጣም በጣም በጣም ቆንጆ የሆነው ጣም ያለው ምግብ ነው። እንግዲህ እየሰራ ነው ማለት ነው። ውድ ቤተሰቦች እና ሰላም ይብዛላችሁ። አመሰግናለሁ፣ ውድ ቤተሰቦች በቀጣይ ቪዲዮ እንገናኛለን። ሰላም ይብዛላችሁ። ፈጣሪ ሀገራችን የጠብቀን። ላይክ አትርሱ። በእንደዚህ መልኩ እንግዲህ የዛሬ ምሳ ይሄ ይመስላል ማለት ነው። ቀጣይ እንግዲህ ሰርተናል ማለት ነው ይሄ ይመስላል እንግዲህ ሰው ብዙ ማለት የብዛትም ቅድምም ብያለሁ። እንደ ቤታችሁ በዛ አድርጋችሁ ማስራትም መጠቀምም ትችላላችሁ እና ደግሞ እንደዚሁ ሰርቶ የምጠቀም ሰውም አለ። እንደገና ደግሞ እንደዚህ እጭ አይጠፍጥም ምናምን ብለው የሚጥሉ ሰውም አለ እና ውድ ቤተሰቦች እንግዲህ ቆንጆ የሆነው ሚስ እንግልስ አርሰናል እንግዲህ ተስፋ አደርጋለሁ። ስለዚህ ውድ ቤተሰቦቼ ኮምንት ላይ መጻፍ ትችላላችሁ። የማስተካከል ነገር ካለ አስተካከል ብላችሁ ማለት ነው። በቴክፍ ስለውድ ቤተሰቦች አመሰግናለሁ። ሰላምና ጸጋ ይብዛላችሁ። ፈጣሪ ሰላም ይስጠን፣ ጤና ይስጠን፣ ሀገራችን እሱ ይጠብቀን። ውድ ቤተሰቦቼ እንግዲህ ይሄ ይመስላል የዛሬ እንግዲህ ቪዲዮ የማለት ነው። አመሰግናለሁ ጊዜ ሰዓት ሰታችሁ ከእኔ ጋር ስለሆናችሁ ስለከታተላችሁ ከልቤ ነው ማመሰግነው። ፈጣሪ ሰላም ይስጥን፣ ጤና ይስጥን፣ ከክፉ ነገር ሁሉ ይሰውርን። ስደት ለም ላይ ያላችሁ እግዚአብሔር አምላክ የጠበቃችሁ፣ ሰላም ይብዛላችሁ እና ሰርታችሁ ተጠቀሙት እንደዚህ ሰርታችሁ ተጠቀሙት ለማለት ነው። ይሄ ቪዲዮ የሰራሁት ማለት ነው። እና ደግሞ አሰራሩ በጣም ቀላል ነው። በጣም ከምለው በላይ ቀላል ነው ማለት ነው። ውድ ቤተሰቦች አመሰግናለሁ። እንግዲህ በሌላ ሌላ ቪዲዮ አጣለ ብዬ ተስፋ አድርጋለሁ። ሰላም ይብዛላችሁ። ሰላም ለሁላችን ይሁን። ቸር ጊዜ ይሁንላችሁ እመኛለሁ።